እንደውም በዚህ አጋጣሚ ገው የገዛው ለሴት ነው ለወንድ ነው? አይ፣ ልቡ እንኳን አንቺ ጋ ነው ያለው። አታስቢ ምን ችግር የለም። እኛ እዚህ እንድትገዥ ሁሉን ነገር እናመቻችልሻለን። ልክ እንዳልኩሽ፣ ቅናሹ፣ ሁሉንም ነገር እናመቻችልሻለን። ግን ደግሞ እኔ እናንተ ብትታረቁም ደስ ይለኛል። ልክ እንዳልኩሽ፣ በቃ ከሰቁ ጎን ለጎን እንደዚህ ከተያየን ምናልባት ለወደፊት ቤት እንትን ነው ጨርሶ። እኔ ብትታረቁ ደስ ይለኛል። አመሰግናለሁ። እንግዲህ የዛ ቀን ላልኩሽም እናንተ ብትታረቁ ላልኩሽም፣ ቅናሽ ለመጠቀም ብትታረቂ ቅናሹ ከሱ ጋር ካልታረቁኝ የለም፣ ይሄ የድርጅቱ ቅናሽ አለ። ግን ደግሞ እኔ በእኔ ደግሞ ከዚህ በፊት የማውቃችሁ ሰዎች ስለሆናችሁ ፍቅራችሁ ያስቀና ነበርና ስትጣሉ ማየት ደስ አይለም። ስለዚህ እኔ በእኔ በኩል ግማሹን የሚሆነውን ላስፈቅድልሽ ይችላለሁ። እንዴት ነሽ ሱመያ? ስለ ደወልሽልኝ ደስ ብሎኛል። ቅድም ደውለሽ እኮ ሱመያ ስት አንቺ መሆንሽ ነው አላወኩኝም ነበርስተኛ ወኝስልክሽን እኮ እዛ ከሳይድ ጋር ቪዲዮ ሰርታችሁ ደውሉልኝ ስትይ አይቼ ያለንን ቅናሽ ና ሁ ያዘጋጃል ኤክስፖ የበለጠባ አካል ያው ለመረዳት ነው የመጣሁት። እንደውም እሱ እዚህ ኤክስፖ ስገባው ከአንቺ ጋር ላስታርቀው መስሎት የድግሱን ሴሬሞኒ ሳይ እንደንግጠው ነበርጭ ኦሮምኛ ቻናሉ ላይ ኒካ ልሰርልሽ ምናምን እያለሽ አይቸው ነበር። ሳይድ ሳይድ እና ድንኳኑ ምናምን ተጥለው ሳየው አንቺም ደግሞ ሻልሽ ኒካ ምን እንደሆነ አውቀሻል? ምንድን ነው ኒካ ማለት? ሰማኒያ እንደማለት ነው። ወይ ደግሞ ቀለበት አይ ሰማኔ መሰል የሚገልጸው ቃል አትቀልምች የሆኑት እና አሁን እሱ እሺ እንዳልኩት ነው የሚቆጥረው ማለት ነው እኮ። ቅድም ው ቆንጅ ስሮች ሊጠርስ ይፈልገ ነው አላልኩ። እኔ እኮ ደግሞ እኔ ከሆነ እሺ ስትዪው ድንኳኑንም ሳይ ደንግጬ ነው የመጣሁት። አትስጊ፣ ችግር የለውም። ድንኳኑ የተጣለው ለኛ ላዘጋጀነው ኤክስፖ ነው እንጂ ላንቺ አይደለም። አታስቢ። እኔ ትርጉሙ አልገባኝም እንጂ እንደዛ አለም፣ ነበር ታውቂያለሽ። አይ ኧረ በቃ ችግር የለውም። አይ እሱ በቃ ቆንጆ ቆንጆ ሴቶች ሳይ እኔ ካልሰርላችሁ እያለ ስለሚያሳድግ እኔን ጠርጥሬ ነበር። ለዛ ደግሞ አንቺ ታርቀሽ፣ አይ ችግር ያለበት ሰው እያዝ የሚሄድ ከሄደ አታስቢ። ግን እኔ እንደዛ መሆኑን አላወኩም እንኳን ይነገርሽ። ስለዚህ እና አሁን ስመጣ እንደውም አላለቀም ድግስም ምናምን አለ መሰለኝ ታች ኤክስፖ እያዘጋጀ ነው የምንገኘው። አንቺም ቅናሹን ሰምተሽ መሰለኝ ከሱ ላይ ሰምቼ ነው እና ይህ ነገር እውነት ነው በዛው ለማጣራት ፈልጌ ነው። አዎ እውነተኛ ነው። እዛ ላይ ያለውም ነገር ለአንቺም ተከታታዮች በዛው ለማሳወቅ አሁን ላይ ቅናሽ ላይ እንገኛለን ማለት ነው። በዚህ ኤክስፖ ለአምስት ቀን ነው የሚቆየው ከ15 ፐርሰንት እስከ 25 ፐርሰንት የሚደርስ ቅናሽ አድርገናል። አሁን ለምሳሌ አንዱ ቤት እንደ ምሳሌ ብሰጥሽ የ15 ሚሊዮን ብር የነበረው ቤት ወደ 12 ሚሊዮን ተቀንሷል። አንድ ቤት ላይ ብቻ ወደ ሶስት ሚሊዮን የሚጠጋ ማለት እሱ ራሱ ሌላ ቤት ሚ ማለት ነው። ሌላው ደግሞ ከዚህ በፊት ያለው ላይ በዘጠኝ ፐርሰንት ነበረ መመዝገብ የሚቻለው አይደለም፣ ምናልባት ከሰማሽ። አሁን ግን እዚህ ኤክስፖ ላይ በአምስት ቀን ውስጥ ለሚመጡ ሰዎች ከሁለት ፐርሰንት ጀምሮ መመዝገብ ይቻላል ሁለት መቶ አርባ ሺህ ብር ጀምሮ አለ ባለሁለት መኝታ ከፈለጉ ማለት ነው ሁለት መቶ አርባ ሺህ ብር ባለሁለት መኝታ ነው መቶ ስምንት ካሬ ነው ለመቶ ስምንት ካሬ በሁለት መቶ አርባ ሺህ ብር መመዝገብ ማለት ነው አቀማመጡ አሁን አንቺ የተገኘሽበት የለጋሀር ላይ የሚገኘው ሳይታችን ነው። አክቲቭሊ በትልቅ ሁኔታ ፕሮጀክት የተጀመረበት ነው። ሰፊ ነው። 85 ሺህ ካሬ ላይ ነው ያረፈው ማለት ነው። ይሄ ሳይት በውስጡ 18 ብሎኮች አሉት። አሁን ደግሞ ቅድም ሳይታ ሳይችሻሉ አደለ እነሱ ግንባታ የተጀመሩ ሰባት ሳይቶች አሉ። ሰባት ብሎኮች ማለት ነው። እነዛ ብሎኮች አሁን በቀጣይ አንድ ዓመት ከስድስት ወር ውስጥ ሙሉ በሙሉ አጠናቀን ለደንበኞቻችን እናስረክባለን። ሌሎች ደግሞ አሉ በሁለት ዓመት ከስድስት ወርም እናስረክባቸው። ግቢውም ደግሞ ካየሹ እኔ ግማሹም ነው እንደ የሚያሳየሽ አይደለም፣ በጣም ሰፊ ነው። ልጆች ት ይጫወታሉ ምናምን ብሎ ቤተሰቦች ብዙ ጊዜ ስጋት አይገባቸውም። ከአርባ ፐርሰንት በላይ የሚሆነውን ግቢ የተጠቀምነው ለመናፈሻ ነው። ግሪኔሪ የተለያዩ መቀመጫዎች አሉት የራሱ የሆነ ፋውንቴን አለው። እዚህ ለሚኖሩ ሰዎች ደግሞ የገበያ ማዕከል፣ መጽሐፍ ማንበቢያ፣ የስፖርት ማዘውተሪያ፣ ኳስ ሜዳ፣ ቅርጫት ኳስ መጫወቻ፣ የዋና ገንዳ ሁሉ ጨምሮ ያካትታል ማለት ነው። ግቢ ውስጥ ራሱ እንደ አንድ ሰፈር ሆኖ ልጆች እንደልባቸው መጫወት ይችላሉ ማለት ነው። እሺ አሁን ይሄ መቶ አርባ ናያሺ ካልተሳሳትኩኝ፣ በመቶ አርባ መመዝገብ ይቻላላሽ ነው። እሱን እስከመቼ ነው መክፈል የምችለው? በዚህ አምስት ቀን ውስጥ ከዛ አይ አይደለም ከሁለት መቶ አርባ በኋላ ከዛስ፣ ማለቴ ከዛ በኋላ እችላለሁ። በራሴ ካልሽ ሙሉ በሙሉ በአንቺ መቀጠል ትችላለሽ። አይ ግን ከባንክ ጋር እያያዙልኝ ካልሽ ደግሞ አርባ አምስት ፐርሰንቱን ከባንክ ጋር አመቻችተናል እኛ አርባ አምስት ፐርሰንት እንኳን የህንፃውን ፕሮግረስ እያየሽ ህንፃ ይደረሰ እያልሽ በራሱ ጊዜ ተረጋግተሽ እየከፈልሽ መቀጠል ትችያለሽ። እስከ ስንት ዓመት ማለት ነው? ተሰርቶ እስከሚያልቅ እና እስከሚያስረክብበት ጊዜ ድረስ ማለት ነው። አዎ ተሰርቶ እስከሚያልቅ። አሁን ያልሽኝ ሁለት መቶ አርባ ያልሽኝ እስከ ስንት ዓመት ነው የሚያልቀው? አንድ አመት ከስድስት ወር አለ። እንደ ምርጫሽ ማንች ኔ ሁለት አመት ከስድስት ወር ሆንልኝ ጋር የሁለት አመት ከስድስት ወሩ ላይም ልናደርግሽ እንችላለን። ቤቱን ትመርጫለሽ። እዚህ ሳይት ላይ ከአንድ መኝታ እስከ ባለሶስት መኝታ ነው ያለው። አንቺ የፍላጎትሽን ከመረጥሽ በኋላ እሱ እንዲ የምናደርግ ይሆናል ማለት ነው። ሌላ ደግሞ ለአንቺ እንደውም እዚሁ የኖር እዚሁ የምትሰሪበት ሱቆችም አሉን፣ አስፋልት ዳር ላይ ያሉ ብሎካችን ላይ እስከ ሶስተኛ ፍሎር ድረስ ሱቆች ናቸው ሱቆች አሉ። ከፈለግሽ አንቺ እዚህ የሚኖርሽ ሳይከብድሽ እዚህ መስራት ትችላለሽ፣ ወይ ደግሞ መሀል ከተማ ላይ ስለሆነ ይኸኛው በዶላር አከራየት ትችላለሽ። እንደ ፍላጎትሽ ነው። ከፈለግሽበት እየሰራሽ ከፈለግሽ አከራየሽ፣ ጥሩ ገቢ ነው። በዶላር አከራየት ማለት መሀል ከተማ ላይ ስላለ ይሄ ይድል ማለት ነው። ገዛ እሱ። ስንት ማለት ባለ ስንት ነው የገዛው? አሁን እያወራን ነበር ከእሱ ከአንቺ ጋር የምትደውልላቸው በዚህ አጋጣሚ ስሙን ካነሳሽ ላይ ቀር ተጣልታችሁ መቅረት ያለባችሁ አይመስለኝም። ምንድን ነው ሀሳባችሁ? ተጣላናለች እንደተጣላን እንደተጣላን ምግብ ምከርም እስቴ ጋር ተጣልቼ ምናምን ብሎ ያወራል እንዴ። ተራርቀናል የት እንዳለች አላውቅም ብሎ ነበር። እና እንደውም አንቺ ትመስለኛለች ትንሽ ልብሽ እየከረረው እንጂ እሱ በጣም ብዙ ጥሩ ነገሮች። በቃ ተጣልተናል ምናምን ካለ በቃ ቆንጆ ስለሆንሽ ሊጠብስሽ ፈልጎ ነው። ለሴት ነው ለወንድ ነው? አይ ልቡ እንኳን አንቺ ጋር ነው ያለው፣ አታስቢ። ማለት ከማለት ብቻውን ቪዲዮ ላይ ብቻውን ያየሁት፣ ግን ሲመጣ ብቻውን ነው የመጣው ወይስ የገዛው? እንኳን ለጓደኛው፣ እንዳጋጣሚ ወንድ ጓደኛው ነው የገዛው። ወንድ ጓደኛው ነው መረጃውን ሰጠው፣ እሱ ነው የገዛው። ጋር ራሱ አስቧል ሱቅ ለመግዛት። እንግዲህ ላልሻት ለሌላኛው ሚስቱ ይሆን አላውቅም፣ ግን እሱ ሱቅ ሊገዛ ወስኗል። አብሮ አልመጣም። በስልክ ነበር ያወሩት። እዚያም መረጃውን ሲሰማ ደወለለት እና ጓደኛው ነው የገዛው እንጂ ለሴት አልገዛም። ማታ ብቻውን ነው የመጣው፣ ግን ሴቶች ምናምን አብሮት አልመጡም። አይ ብቻዋን ነበር የመጣው። እየሸፈንሽ ነው። ስለተጣለን ችግር የለውም። አይ እኔ እንደውም እንድትታረቁ ነው የምፈልገው። እንደውም ልልሽ ነበር አቋረጥሽኝ እንጂ የምር እናንተ ከተጣረቃችሁ ማለት ነው በእኔ ስም እኔ ድርጅቱ ቅናሽ እንዳያደርግልሽ ግማሽ አደረግነው። ካልታረቅን ሚሊዮን ቤቱን ከወሰንሽ ግማሽ ሰባት ሚሊዮን የሚሆነው ቅናሽ ሱቅ እገዛለሁ። በቃ ትቻል በሱ ብር

እነሱም እዛ መተው ገዙ ማለት ነው። ሌላኛው ሚስቱ አዎ። ስለዚህ እዛ እነሱ ጋር ጎረቤት መሆን ስለማልፈልግ፣ ወይ ሸጠውና እዚህ ቤቱንም ሱቁንም ወይ እዚህ እገዛለሁ፣ ወይ እዚህ እዛ መኖር ስለማልፈልግ፣ እዚህ ይመጣለሁ። እንደውም እዛም ራቅ ስለሚል እዚህ ይሻለኛል። እንደውም ችግር የለም። እኛ እዚህ እንድትገዥ ሁሉን ነገር እናመቻችልሻለን። ልክ እንዳልኩሽ ቅናሹንም ሁሉንም ነገር እናመቻችልሻለን። ግን ደግሞ እኔ እናንተ ብትታረቁም ደስ ይለኛል። ልክ እንዳልኩሽ በቃ ከሱቁ ጎን ለጎን እንደዚህ ከተያየን ምናልባት ለወደፊት ቤት እንተ እኔ ብትታረቁ ደስ ይለኛል። እንግዲህ የዛ ቀን ላልኩሽም እናንተ ብትታረቁ ላልኩሽም ቅናሽ ለመጠቀም ብትታረቂ ቅናሹ ከሱ ጋር ካልታረቁኝ የለም ይሄ የድርጅቱ ቅናሽ አለ ግን ደግሞ እኔ በእኔ ደግሞ ከዚህ በፊትም የማውቃችሁ ሰዎች ስለሆናችሁ ፍቅራችሁ ያስቀና ነበርና ስትጣሉ ማየት ደስ አይለም። ስለዚህ እኔ በእኔ በኩል ግማሹን የሚሆነውን አይ ብለሽ፣ ግን ከተጨካከናችሁ ምን ማድረግ እችላለሁ? አይ ችግር የለውም። ለወደፊቱ ስንታረግን ቅናሹ እንዳትረሽ፣ ቅናሹ ላይ ቅናሹ እንዳትረሽ። ያው ቪዲዮ ምናምን ስላለ ሌላ ሳይት ሊሆን ይችላል እንጂ ይሄኛው ሳይት እንኳን እስከዚያ ጊዜ ተሽጦ ስለምን እንዴ ተሽጦ እስከሚያልቅ ድረስ እንታረግም እንዴ? ከዛ ቤት የምትታረቀው ከሆነ ደስ ይለኛል። ስለዚህ ቅናሽ ታስደርግልናለች ማለት ነው እና ለማንኛውም ስላገኘሽ አመሰግናለሁ፣ ስለ አብራራሽልኝም ለጠየኩሽ ጥያቄ በትትና ስለመለሽልኝ በጣም ነው አመሰግናለሁ። እኔም እኛም ብለሽ እዚህ ስለመጣሽ በጣም ነው የምናመሰግነው። በዚህ አጋጣሚ ደግሞ ለእሷ ቤተሰቦች ከታች በምናስቀምጠው ስልክ ለምደውሉ ዩቲዩብ ቤተሰቦቿ ሀያ ፐርሰንት ቅናሽ አድርገናል ማለት ነው። በዛ ሰአንቺ ምለው ለሚመጡ ይህን ቪዲዮ አይተው ለሚመጡ ሰዎች ስለዚህ ከታች ባለው ቁጥር ተደውሉና፣ በሱመያ የሱመያ ዩቲዩብ አይተን ነው በሉ፣ ቅናሽ ይደረግላቸዋል። መልካም ድል ብያለሁኝ። እሺ፣ ሌላ እስከዚህ ውጭ ስለ ድርጅታችን ቀደም ብዬ እንደጀመርኩልሽ ኩልሽ ጊፍት ሪል እስቴት ማለት ኢትዮጵያ ላይ የሪል እስቴቱን ዘርፍ በጣም ካሳደጉ ዋነኛ ከሚባሉ ድርጅቶች ውስጥ የሚጠቀስ ነው። አሁን ወደ ሀያ ምናምን ወደ ኦልሞስት ወደ ሰላሳ አመት ሞልቶታል ማለት ነው እና ከስተመሮቻችን ከምንታወቀው በጣም በጊዜ በማስረከባችን ጥራቱን የጠበቀ ቤቶች በጊዜ ሰርተን በማስረከባችን ነው። ስለዚህ ማንኛውም ደንበኛችን በጊዜ ስለመረከብ አንፃር ምንም አይነት ስጋት ሊገባ አይገባም እና ከዚህ በፊት የተለያዩ ቦታዎች ላይ ሰፋፊ ትላልቅ ፕሮጀክቶችን ሰርቶ በማስረከብ ይታወቃል። ከዛም ውስጥ አያት ፈረስ ቤት ጋር ያለው አንዱ ሳይታችን ነው። ሌላ ደግሞ ሴሚስ የተባበሩት ከፍ ብሎ አለ። ሌላም ሳይት አለን። አብዛኛዎቹ ቦታ ላይ ልክ እንዳልኩ ትላልቅ ካሬዎችን ተቀብሎ ነው የሚሰራው። ዘጠና ሁለት ሺ ካሬ ላይ የሰራ ነው ፕሮጀክት አለ። ሌላ ደግሞ ሀምሳ አራት ሺ ይሄኛው ደግሞ ቅድም እንደገለጽኩ ሰማንያ አምስት ሺ ካሬ ላይ ነው የሚያርፈው ማለት ነው። ሌላ ደግሞ እንደዚሁ ሴሚሲ አደባባይ እቃለን። ሁለት ነው ሴሚሲ አለን፣ አንድ ከተባበሩት ወደ ላይ ያለን አንድ ደግሞ አደባባይ እቃለን ማለት ነው። እና ይሄ አሁን በስፋት እየገነባን የምንገኘው አራተኛው ሳይታችን ነው፣ መሀል ከተማ ለጋሀር ላይ ይገኛል። እና እንዳልኩሽም መኖሪያ ቤትሽን እዚሁ ገዝተሽ ሱቅሽን እዚህ ካደረሽ ልጆች የት ይውላል ብለሽ እንኳን መጨነቅ አይጠበቅብሽም። የልጆች ማቆያ አለ፣ ግቢውም ሰፊ ነው፣ መዝናኛ አላቸው። ወዴት ይሄዳሉ አደጋ ይደርስባቸዋል ብለሽ ስጋት አይገባሽም። ሰፊ ነው፣ ሰኪዩሪቲው በጣም ሃይ ነው ማለት ነው። ግቢው በጣም ተመችቶኛል፣ አሪፍ ነው። ስለዚህ በቃ ወደዚህ ልመጣ ነው። በተለይ ደግሞ ሱቁ ላይ ቶሎ ብትወስኝ ደስ ይለኛል። መስራት እንኳን ባትፈልጊበት አንቺ በዶላር ነው የምታቀራዩ ሱቁን በዶላር ማከራየት ይቻላል። እንደ ኢንቨስትመንት ልትጠቀም ትችላለሽ። እና ሌላ እንኳን ስራ ባይኖርሽ ከጎን ይሄ ራሱ የገቢ ምንጭ ሊሆን ይችላል ማለት ነው። አይ በጣም አሪፍ ነው። ሱቁ መሀል ከተማ ነው እንዳልሽኝ፣ በጣም አሪፍ ነው። ስለዚህ በቃ ሱቁንም በዚህ ሁለት ቀና ሶስት ቀን መለሳለሁ። እንግዲህ እንሻለሁ እና ደግሞ አንድ የረሳሁት ነገር አሁን ያው እንግዲህ እኔም ብለው ለሚመጡ ዲስካውንት አደርጋለች። እኔ ደግሞ እንግዲህ የሳይድን ዩትባይቼ ስለመጣው እኔም አጋጣሚ ልጠቀም እዛም ላይ ዲስካውንት አደርጋለሁ። ሰምችሻለዋል? ትክክል ስለዚህ ለኔም ዲስካውንት አደርግልሻለሁ አደርግልሻለሁ ላንቺ ብቻ ሳይሆን አንቺን ብለው ለሚመጡ ላንቺ ዩቲዩብ ተከታዮች፣ በአጠቃላይ ላንቺ ቤተሰቦች ከታች በምናስቀምጠው ስልክ ለሚደውል እሱ እኔም ብለ በሚመጡ ማለት ነው አንቺን ብለው ለሚመጡ ሀያ ፐርሰንት ቅናሽ። አሁን ስለዚህ ለእኔ ቅናሽ የምታደርጊልኝ ለሁለቱም ከገዛው እንዴት ነው ቅናሽ የምታደርጊልኝ? ሱቁንም ቤቱንም ከገዛው ማለት ነው። ከእያንዳንዱ ላይ ያለ አሁን ቅድም እንደጠቀስኩልሽ ባለ ሁለት መኝታ ከገዛሽ፣ ወደ ሶስት ሚሊዮን የሚሆን ከአንድ ቤት ላይ ቅናሽ አለው ማለት ነው። የሱቁም ደግሞ እንደዛ ይኖረዋል። የሱቁም የሱቁም አለው። እሺ አሁን ለምሳሌ አገር ውስጥ ለሌለ ሰው እንዴት ነው ታስተካክሉት? አገር ውስጥ ለሌለ ሰው አሁን ብዙ ጊዜ የሚቸገሩት ስም በሌላ ሰው ማድረግ አይፈልጉም፣ ግን ከሀገር ውጭ ናቸው። ለሱ ደግሞ ያዘጋጀነው ዲጂታል ሲግኒቸር ስላለ ከዛ ሆኖ በራሳቸው ባለቤትነት ስማቸውን በነሱ አድርገን መጨረስ እንችላለን። ማንም ሰው ምናምን ሳይገባ ማለት ነው፣ ማንም ሳይገባ ይቻላል። እና ክፍያቸውን እሺ አሁን እነሱ እዛ ከሆኑ ምናልባት አሁን በባንክ አያይዘው መክፈል ከፈለጉ እንዴት ነው እዛ ሆኖ መጨረስ የሚችሉት? ለምሳሌ አሁን ሁለት መቶ አርባ ሺህን አድላሽ ሁለት መቶ አርባ ሺህን ልከው ለምሳሌ እየሰሩ ግን እንከፍላለን ላሉት እንዴት ነው ከባንክ ጋር አያይዘው ሊከፍሉ የሚችሉ? ከሌለ ባንኩን እኛ ስለሆነ የምናመቻቸው እነሱ የኛ ደንበኛ ከሆኑ የባንክ ተጠቃሚ መሆን ይችላሉ። ሌላውን ብሩን ደግሞ ከፈለጉ እዚህም አካውንት ካላቸው በብር መክፈል ይችላሉ። ከፈለጉም ደግሞ ከዛ ሆነው በዶላር መክፈል ይችላሉ ማለት ነው። እዛው ሆኖ የባንኩንም ብድር ታመቻቻላችሁ። እነሱ እዛው ባሉበት ባሉበት ሆኖ እናመቻቻለን። እዛው ባሉበት የባንኩን ብድር ታመቻቻላችሁ። እንደገና ደግሞ እዚህም ማንም ሳያስፈልጋቸው ማንም ሳይገባ ራሳችሁ ትጨርሳላችሁ ማለት ነው። አስተማማኝነት አለው። ሌላው ደግሞ ከሀገር ውጭ ላሉ ደንበኞቻችን ቀጥታ ስልክ ብቻ መደወል አይጠበቀባቸውም። ኢሞሌ፣ ቴሌግራም፣ ዋትሳፕ ላይ በዚሁ አሁን ከታች በተቀመጠው ቁጥር በሁሉም ሶሻል ሚዲያ ሊያገኙን ይችላሉ። በዛ ሰዓት አሁን አንዳንድ ሰው ትመልሳላችሁ አ ትመልሱላቸዋላችሁ ሲጠይቃችሁ እንመልሳለን፣ ለሁሉም ደንበኞቻችን እመልሳለን። አንድ ሰው ላይ ያወራ ይችላል። ከስተመራዎቻችን ስለሚበዙ ምትን ለሁሉም ደንበኞቻችን በጊዜ እንመልሳለን። እሺ፣ በቃ እንግዲህ በጣም ነው የማመሰግነው። ለትትናሽ ስለ አስረዳሽ በጣም አመሰግናለሁኝ። እንግዲህ እኛም ስለመጣሽ በጣም ደስ ብሎናል። እመለሳለሁ በዚያው አጋጣሚ ስልክ የሚሰጥሽ እና የሚመጣ ቀን ደውዬልሽ የማመጣው ችግር የለውም ቤቱ እንዳያዝብሽ ችግር የለውም። ችግር ጊዜ ጊዜ እመጣለሁ። ይቻላል። በጣም ነው የማመሰግን